እንዴት እንዴት ነው አጭር ቪዲዮ ፖስት ለማድረግ ካልን ምንም ብዙም የተለየ ነገር የለውም። ክሮሞ ላይ እንገባለን ልክ ዩበ ስለሚሆን እዚህ ጋር እነካለን። ዩቲዩብ ስቱዲዮ የሚለውን እነካለን። ከዚህ በፊት ይህም ገብቼ አሳይቻችሁ ስለማቅነው ፈጠን ፈጠን የምለው ያለሁትኝ ምናደርጋለን። ክሪኤት የሚለውን እነካለን። ክሪኤት የሚለውን እነካለን። አፕሎድ ቪዲዮ የሚለውን እነካለን። ሴሌክት ፋይል ከዛ ፋይል ጋር ወደ እንትን መግባት። አሁን እዚህ ጋር ምንም ለየት ያለ ነገር የለውም እንዳልኳችሁ። ከአንድ ደቂቃ በታች ስትመርጡ ራሱ ምን ያደርገዋል? አጭር ቪዲዮ ያደርገዋል ማለት ነው። ሃያ ምናምን ሰከንድ አለ። እሺ፣ ሰላሳ ዘጠኝ ሰከንድ። እስኪ ደን ብያለሁ። እዚህ ጋር ኦልሬዲ ሾርት እንደሆነም እንትን ያደርጋል ትጽፉና የምትፈልጉት ትጽፉ አላችሁ የምትፈልጉትን ርዕስ ትሰጣላችሁ። ከዛም ታደርጋላችሁ ሃሽታግ ሾርት ሾርት ብላችሁ ሾርትስ የሚለውን ክሊክ ታደርጋላችሁ። እዚህ ጋር ተምብኔል አታደርጉበትም። እዚህ ጋር ሴሌክት አድርጋችሁ ፕሌሊስት የሚለውን ትነኩና ክሬት ፕሌሊስት የሚለውን ነክታችሁ ሾርት ብላችሁ ትጽፋላችሁ ሾርት ሾርትስ እሱም ቀነስ ማድረግ ኔክስት ክሬት ማለት ነው። ኦልሬዲ ሾርት ሴሌክት ምናምን ነው። እዚህ ጋ ግን ፕሌይሊስቱን ክሬት የምታደርጉት ለመጀመሪያ ጊዜ ከሆነ ብቻ ነው ገብታቸ ኋላ። አሁን ክሬት አድርገን ጨርሰን ነበራ። ሌላ ጊዜ ደግሞ ፖስት ስታደርጉ ሾርትስ ብላችሁ ፕሌይሊስት ክሬት አታደርጉም ማለት ነው። ይህ ለመጀመሪያ ጊዜ እኔ የሚሰራ ያለሁት ለመጀመሪያ ጊዜ ፖስት የምታደርጉ ከሆነ ሾርት ፕሌሊስት ካልፈጠራችሁ ማለት ነው። ይሄ ቪዲዮ አንድ ላይ መሰብሰቢያው ለምሳሌ ፕራንክ ሲሆን ፕራንክ አንድ ላይ እንዲሆን ብያቸው የለ የቀን ሎ ሲሆን የቀን ሎ አንድ ላይ አጫጭር ቪዲዮ ሲሆን ደግሞ አጫጭር ቪዲዮዎችን አንድ ላይ እንዲያደርግ ፕሌሊስት እንትን የምናደርግባቸው መንገድ ነው ብያቸዋለ። አንድ ጊዜ ከፈጠርን ሁለተኛ ጊዜ አንፈጥርም እንዳልኳችሁ። እሺ፣ ናት ሜድ ፎር ኪድስ ከዛ ሾ ሞር እነካለን ሾሞር እነካለን። አለርትድ ኮንቴንት ኖ የሚለውን እነካለን። የተለየ ነገር ምንም ነገር የለውም ብያችኋለው። ሪከርዲንግ ዴት ባለው ቀን ማድረግ። ሴሌክት ቪዲዮ ላንጎች፣ ቪዲዮ ላንጎች አምሃሪክ። እናንተ የምትፈልጉትን ቋንቋ አድርጎ የምትፈልጉትን ቋንቋ ሳይሆን የሰራችሁበትን ለምሳሌ በአረብኛ የምትሰሩ ካላችሁ አረብኛ፣ በአማርኛ ከሆነ በአማርኛ ልክ እንደዚህ ማለት ነው። ግብቶች ኋላ የሆነ ቦታ ሆናችሁ በዛ ቋንቋ የምትሰሩ ከሆነ በእንግሊዝኛ የምትሰሩ ከሆነ እንግሊዝኛ እያላችሁ መምረጥ ማለት ነው። እሺ፣ ታግ እንዳልኳችሁ ብትጽፉም ችግር የለውም። ቪዲዮ ሎኬሽን ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ የጻፈው ሌላ ነው። እሱ ኢትዮጵያ ኢትዮጵያ ጨርሰናል። እዚህ ጋ ያው አጭር ስለሆነ ኢንዲስክሪን አታስገቡም። የባለፈው አይነት እንትን አታስገቡም። ኮምፕሌትድ ነው ኢሹ ብለዋል። ከዛ እዚህ ጋ እኔ አንሊስት ላድርግ፣ ፖስት ማድረግ ስለማልፈልግ እናንተ ለመቼ ነው ፕሮግራም ማሳያዝ የምትፈልጉት? አሁንም እዚህ ጋ እስኬጁልን ከሆነ አሁን ፖስት ማድረግ ትፈልግ ከሆነ ፐብሊክ የሚለውን አሁን በዚች ሰዓት ከሆነ ፖስት ማድረግ የምትፈልጉት ፐብሊክ። ካልሆነ ግን እስኬጁል ለምትፈልጉት ቀን እስኬጁል እናርግ። ዝም ብዬ የሆነ ቀን ማርጫ አለው ሰዓትም እንዳለው ይሁን ዝም ብሎ እስኬጁል አርግኩትኝ። እሺ ክሎዝ የሚለውን እነካለን። ልክ ሶስት ነጠብጣቡ ከፕሮፋይላችን አጠገብ ያለውን ሦስተኛዋን ኮንተንት የምለውን ነክተን እዚህ ጋር አላመጣውም። ቪዲዮችን አሁን ፖስት ያደረጉትን ቪዲዮ እዚህ ዝርዝር ውስጥ የለም። ለምንድን ነው? አጭር ቪዲዮ ስለሆነ ከእሱ አጠገብ ሾርት የምትላለቻ ሾርት የምትለውን ስነካት ው ቪዲዮን አመጣው። ሾርት ቪዲዮ ይሄን ፖስት አድርገሃል አለኝ ማለት ነው። ገብቷቸ ኋላ እንዳልኳችሁ ሪስትሪክሽን ህግ ጥሷ አላልጣሰም ደግሞ ከጎን በኩል ነን ይላል። ሪስትሪክሽን ችግር ካለበት ህጉን ከጣሳችሁ የሆነ ጽሁፍ ያመጣባቸዋል ዶላር መስራት የጀመረ ከሆነ ደግሞ የዶላሩ ምልክት ቀይ ነገር ያደርጋ ወደ ከቢጫ ሆነ ደመን ያለንትን ሊሚትድ ያደርገዋል ወይ ዶላር እንዳይሰራ ያደርገዋል ወይ ደግሞ ሪሞቭድ የሚልንትን ያደርገዋል ማለት ነው። ስለዚህ ሁሌም የሰራችሁትን ስራ ማየት ችግር አለበት የለበትም። በተለይ ደግሞ ሙዚቃ የሚበዛበት አካባቢ ሆናችሁ ከቀረጻችሁ፣ ወይ የሰው ቪዲዮ ከጠቀማችሁ፣ ወይ የሰው ሙዚቃ ከተጠቀማችሁ ይህንን እርግጠኛ ሆኖ